ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከትንሳኤው በኋላ አምስተኛው ቀን አዳም ሐሙስ ይባላል። ይህን በተመለከተ አጠር ያለ መልእክት ነው የምንነጋገረው። ከትንሳኤው በፊት የነበረው ሐሙስ ጸሎተ ሐሙስ ተብሏል። ጸሎተ ሐሙስ ጸሎት ማለት እንግዲህ ከእግዚአብሔር ጋር መነጋገር ነው። በሌላ መልኩ እግዚአብሔር አምላክ በጌቴ ሴማኒ በደብረ ዘይት የጸለየበት ዕለት ነው። ከጸሎት በኋላ ደግሞ ረፈቀ ምስሌሆሙ በድራር ዘዴ በኪሩቤል ይነብር፣ በኪሩቤል ጀርባ አንድም በኪሩቤል ላይ የሚቀመጥ እግዚአብሔር ከሐዋርያቱ ጋር ተቀመጠ ይልና ለሐዋርያት ሥርዓትን አስተማራቸው፤ ሥርዓተ ቁርባን፣ ሥርዓተ ቅዳሴን የብሉይ ኪዳን የበጉ የበሬው የወይፈኑ የጊደሩ የጠቦቱ ይህን መሥዋዕት ወደኋላ አስወግዶ አዲስ ኪዳን አርብ ስድስት ሰዓት እስከ ዘጠኝ ሰዓት የሚሰቀለውን ስጋውን የሚቆረሰው ስጋውን የሚፈሰውን ደሙን አማናዊ አድርጎ አምጥቶ ነገ የሚቆረሰው ስጋ የሚፈሰው ደም ይህ ነው፣ ይህን ለአዲስ ሥርዓት አድርጉት ብሎ ከዚህ ቀጥሎ ደግሞ እንፍሬ ስርናይ ወወይን ከዚህ በኋላ በአዲስ ኪዳን የሚሆነው ከንጹህ ስንዴ እና ከወይን ነው ብሎ ስርዓተ ቁርባኑን የሰራበት እለት ነው ማለት ነው። ስለዚህ ብዙ ምስጢራት፣ ብዙ ተአምራት ተደርገዋል በዚህ ቀን። የተወሰደው ግን ጸሎት ሐሙስ ነው። ከጸሎት በኋላ ጌታ ነው ጸሎቱን የጸለየው ጸሎቱን አንዲት ቤተክርስቲያን የተቀደሰች ቤተክርስቲያን ዓለም አቀፋዊት ቤተክርስቲያን ሐዋራዊት ቤተክርስቲያን እሷን እንደሚሰጠን በዚያ ውስጥ ደግሞ የሚቆረሰውን ስጋውና ደሙን ያስተማረበት ታላቅለትና ስርዓቱን ያከናወነበት ዕለት ስለሆነ ይልቁም ደግሞ አዲስ ኪዳን የተመሰረተበት ዕለት ስለሆነ ነቢዩ ኤርምያስ አስቀድሞ ተናግሯን፣ አዲስ ኪዳን የሚገባበት ጊዜ ይመጣል ብሎ ተናግሮ ነበርና በማቴዎስ ወንጌል ምራፍ 26 ቁጥር 31 ላይ እንግዲህ ሐዲስ ኪዳንን ለሐዲስ ስርዓት ብሎ ይህንን መስርቷል ማለት ነው። የመጀመሪያው ሐሙስ እንግዲህ ከትንሣኤው በፊት የነበረው ሐሙስ ይህን ይመስላል ማለት ነው። ከትንሣኤው በኋላ ደግሞ ትንሣኤው ያው የተነሳበት ነው። ሰኞን ማይዶት፣ ማክሰኞን ቶማስ፣ ረቡን አላዛር ከተባለ በኋላ ሐሙስ አዳም ሐሙስ ተብሏል ማለት ነው። አዳም ሐሙስ የተባለበት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በአርአያችን እንደ ምሳሌያችን እንፍጠር ብሎ በአንድነቱ በሦስትነቱ ሰውን እንደሚፈጥር ተናገረ። ሰውን ለመፍጠር አሰበ። ብሎም ደግሞ ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ወገብሮ እግዚአብሔር ላሙን አዳም መሬተ ምድር እግዚአብሔር አዳምን ከመሬት አፈር አበጀው ብሎ ኦሪት ዘፍጥረት ምዕራፍ ሁለት ላይ አዳምን እንደፈጠረው ይናገራል። ቁጥር ሀያ አራት ላይ ደግሞ ንግበር ሎቱ ቢጸ አዳም ብቻው መኖሩ መልካም አይደለምና የምትረዳው ሴትን ወይም ሚስትን ወይም ረዳትን እንፍጠርለት ብሎ ከጎኑ አንድ አጥንት ወስዶ እግዚአብሔር ሔዋንን ሴት አድርጎ አምጥቶ እንደሰጠውና አዳምም ዛቲ አጽም ማጽም የትኩነን ብእሲተ ይቻ አጽም ከቻ ጥንት አጥንቴናትና ሚስት ሆነ ብሎ እንደተቀበላት እናያለን እንመለከታለን። ከዚህ ቀጥሎ እንግዲህ በገነት አስቀመጣቸው። በለትን እንዳይበሉ ትእዛዝን ሰጣቸው። ሰባ ሰባት ዓመት ትእዛዙን አከበሩ ህጉንም ጠበቁ በሰባተኛው ዓመት ግን እንደ ሰባቱ ዓመት አለው አዳም ትእዛዝ እግዚአብሔር የእግዚአብሔርን ትእዛዝ አዳም ጣሰ ሔዋን ጣሰሽ ነው የሚለው የመጣሱ ምክንያት ሰይጣን ነው ሰይጣን በእባብ ስጋ ወይም በእባብ ደም ተሰውሮ መጦ አሳታቸው በለስም በበሉ ጊዜ ራቁታቸውን ሆኑ ራቁታቸውን በበለስ ስር ወደቁ። በዚህ ጊዜ ነው አምስት ሺህ አምስት መቶ ዘመን ሲፈጸም መጥቼ አድንሃለሁ አለና ቃል ገባ። አሁን ያ ዘመን ገላትያ አራት አራት ላይ እንደምናየው ዘመኑ ተፈጽሞ አምላክ ተወልዶ በቀራንዮ ተሰቅሎ ሲወሉም በርብሮ በቀዳማዊ አዳም የኖህ ልጅ ሲም ከመልከ ጼዴ ጋራ መጣው ቀራኔ ወቀበሩት። ልጁ ወደ ኋላ ተመለሰ። መልከ ጼዴ ግን ክርስቶስ መጥቶ እስከሚሰቀል መቃብሩን ሲጠብቅ ኑሯል ማለት ነው። ከዚህ በኋላ አዳም በተቀበረበት መድኃኔ ዓለም ዳግማዊ አዳም መድኃኔ ዓለም መጣ ተሰቀለና፣ ሲኦልን በርብሮ ነፍሳትን ወደ ገነት መልሷል። ከዚህ በኋላ እንግዲህ ከእሁድ ጀምሮ ከትንሳኤው ጀምሮ በአርብ ወደ ገነት መለሰ፣ ወደ መቃብር ወረደ፣ በሶስተኛው ቀን በትንሳኤው ከሌሊቱ አስር ሰዓት ላይ ተነሳ። ከእሁድ ጀምሮ እስከ ሐሙስ ቆጠር እንግዲህ አምስተኛው ቀን ነው ማለት ነው። ይሄ ምንድን ነው? አምስት ሺ አምስት መቶ ዘመን ሲፈጸም መጥቻ ድንሃለው ብሎ ቃል የገባው ያ ቃል ኪዳን ተፈጸመ። መጣ ዓለም እንዳነ አዳምም ከወገኖቹ ጋር ከሲኦል ወደ ገነት ገባ። ስለዚህ ቀን አዳም ሐሙስ ተብሏል። ምንድን ነው? አዳም ወደ ገነት የተመለሰበት ቀን መታሰቢያ ቀን፣ እግዚአብሔር ቃሉን የፈጸመበት ቃል ኪዳኑን ያከናወነበት የቀጠሮ ቀን የተከናወነበት የቀጠሮ ቀን የተፈጸመበት ቀን ስለሆነ እች ቀን ሐሙስ መታሰቢያ ቀኑ ናለች ማለት ነው። ለዚህ ነው እንግዲህ አባታችን አዳምን ቅዱስ ያሬድ ሲያስበው እንደዚህ ይላል። ተፈጥረ አዳም አበኩልን ወሞተ ወነነኒ መዋቴያን እስመ ክርስቶስ ተሰቅለ ውሃም መቤንቲያነ እስመ አባሉን ህነ አባታችን አዳም በመጀመሪያ በቀራኒው ተፈጠረ፣ በሰባት ዓመቱ ሕግ ጣሰ ወደቀ። በ930 ዓመቱ አረፈ። 5500 ዘመን ቀጠሮ በእግዚአብሔር በኩል ተሰጠው። ያን ቀጠሮ ሲጠባበቅ የእሱ ሞት ለእኛም በሁለት በኩል ደረሰን። አንደኛ የአዳምና ሔዋን ሞት ከእግዚአብሔር ጋር የመለየት ነበርና ለሰው ልጅም ይሄ ገጠመው። ዛሬ አንዳንዱ ቁሞ እየተጓዘ ነገር ግን ከእግዚአብሔር ጋር እየተለየ እናያለን። ሁለተኛው ደግሞ ልጆች ሲወልድ መልካምና መጥፎ ልጆችን ወልዷል። የእናት ወጥ ጅንጉርጉር ነው፣ ክፉም በጎም ይወለድበታል ማለት ነው። ስለዚህ መልካሙ አቤል ነው፣ መጥፎ የተባለው ቃየል ነው። ቃየል አቤልን ገደለና የሥጋና የነፍስ ሞትም መጣ ማለት ነው። እነዚህ እኛም ስማባሉህነ እኛም የሰው ልጆች ነንና ይላል የሰው ልጆች ነንና ይሄ ደረሰን፣ ከእግዚአብሔር መለየትም እንደገና ደግሞ የነፍስና የሥጋ መለየትም ደረሰን። ነገር ግን ለእኛ ሲል ክርስቶስ ታመመ፣ ተሰቀለ። ለእኛ ሲል በመስቀል ተሰቅሎ ዓለሙን አዳነ ወደ ገነት መለሰን፣ ይላል ቅዱስ ያሬድ። ይቀጥልና ጸወ እግዚሁ ለአዳም ወይ ቤሎ ምስለ ነፍሰ ጻድቃን በአብይ ሀይሉ ስልጣን ቤሎ እግዚሁ ለአዳም አዳም አዳም አበኩሉ ዓለም እንዲህ ነው የሚለው። ጌታ አዳምን ጠራው ይላል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 3 ቁጥር 3 ላይ የት ነህ ብሎ ጠራው ነው። ሲጠራውም ራቁቱን ነበረ። አያችሁት፣ ራቁቱን ነበረ። ራቁቱን ሆኖ ሲያናግረው እነሆ በቀራንዮ ተሰቅዬ ራቁት የኖኝ አድንሃለሁ አለና ቃል ገባለት። ለዚህም ነው ራቁቱን በቀራንዮ ተሰቅሎ፣ አዳም በለስን በልቶ ራቁቱን ቢያገኘው ዳግማዊ አዳም መድኃኔ ዓለም ራቁቱን ሆኖ በእንጨት ላይ ተሰቅሎ አዳነው ነው። ጸው እግዚአብሔር ለአዳም እግዚአብሔር አዳምን ጠራው ሲጠራው፣ ሔዋንና አዳም ራቁታቸውን ሆነው መተያየት አልችል ብለው ቅጠል አገልድመው ነበረ። ስለዚህ ዳግማዊ አዳም ደግሞ ሲወለድ ቅጠል ለበሰላቸው። አዎ ቅጠል ለበሰ ማለት ነው። ይህንን ነው ቅጠል ለበሰ። ከዚያ ሲቀጥል ደግሞ በእንጨት ላይ ተሰቅሎ ዓለምን አዳነ ነው። ስለዚህ የመጀመሪያው ቅዱስ ያደ ጸዎ ያለው በበለስ ሥር ሳለ የጠራውንና ቀጠሮ የሰጠበትን ቀን ነው። ቀጥሎ ደግሞ ጸው ያለው መስቀል ላይ ሆኖ ተሰቅሎ፣ ጸው ማለት የማነ ዲ የመጠክወ ሞቅ ቀኝ ክንዱን የተወጋውን የተቸነከረውን ወደ ገነት ወደ ሲወል አዞረና ሲወልን በርብሮ ወደ ገነት አስገባች። ጠራው ማለት ከሲወል አውጥቶ ወደ ገነት መለሰው ማለት ነው። ለዚህ ነው ምስለ ነፍሰ ጻርቃን በአብዩ ኃይል ወስልጣን። በአብይ ኃይል እና በአብይ ኃይል ወስልጣን ምንድን ነው? በታላቅ ኃይልና ስልጣን ከብዙ ነፍሰ ጻርቃን ነፍስ ከጻርቃን ነፍስ ጋር በአብይ በከበረ አብይ ኃይልና ስልጣን፣ በራሱ ኃይልና ስልጣን፣ በራሱ ፈቃድ የሁሉ አባት አዳም ናውጣ፣ ወደ ገነት ተመለስ፣ ከሁሉም ጻርቃን ጋር አዎ፣ እና አብርሃም፣ እነ ይስሐቅ እና ያዕቆብ እነዚህ ሁሉ ጻርቃን እነኖ ከእነዚህ ነፍሳት ጋር ወደ ገነት ግባ ከሲኦል ውጣ ብሎ ጠራው፣ ነው የሚለው ቅዱስ ያሬድ ስለ 5500 ዘመን ሲፈጸም፣ እነሆ መድኀኔ ዓለም ከሲኦል ወደ ገነት አዳምን መለሰው። ይህችን እንግዲህ ቀን ቀዳማዊ አዳም በተቀበረበት ዳግማዊ አዳም መድኀኔ ዓለም ተሰቅሎ ከሲኦል ወደ ገነት የመለሰበት ማስታወሻ ሆና አዳም ሐሙስ ትባላለች ማለት ነው። ይህን ቀን ስናስበው የሰው ልጅ ከሲኦል ወደ ገነት የተመለሰ ደረሰበት ከጥላቻ ወደ ፍቅር፣ ከውርቀት ወደ ትንሳኤ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን የተመለስንበት መሆኑን ማሰብ ያስፈልጋል ማለት ነው። ገብረ መስቀል ሚዲያ ነውም። ሰብስክራይብ ላይ ክሸር አድርጉ። ለሁሉም ዳርሱ። ሰላም፣ እግዚአብሔር ከሁላችን ጋር።